ሀቢብ የሚባለው ይሄ ይሄ አዝማሪው ማለት ነው። ፌስቡክ ላይ የሚገርም ነገር ፕሮቴስታንት ውስጥ የማውቀውን መዝሙር ገልብጦ ሲዘምር አሰማሁት እና ይሄ እኮ የከሌ መዝሙር ነው ምናምን ብዬ ኮሜንት አደርኩለት ና ትዝ አለኝ እንደውም ና ብዬ ኮሜንት አደረግ ወላሂ፣ በኮሜንት መቶ መች ወጣ ከፕሮቴስታንት፣ አንተ እኮ አሁንም እኮ እዛው ነው ያለኸው መች ሰለምክና ነው አለኝ። ከዛ እንግዲያውስ እንደዛ ከሆነ አስልመኝ በልና እና ምናም ብስለ ብሎክ አረገኝ። ራሱ ይሄን ላኩለት ራሱ ማለት ነው። በዚህ ደረጃ ማለት ነው ያከፈረኝ። አስቡት፣ እኔ ምንም ነገር ያልኩት ነገር የለም። ከመዝሙር ላይ ነው የወሰደው ነሽዳው ማለት ነው። ስለዚህ ከመዝሙር ላይ ወስዶታል ፕሮቴስታንት ውስጥ የከሌ መዝሙር ነው እና ከዛ ነው የወሰድከው። ከዛ ነው እና ትዝ አለኝ እንደውም ያ መዝሙር በነበርኩበት ሳለ ትዝ እንዲለኝ አደረገኝ። ከዛ በኋላ መቶ ነው መች ሰለምክና ነው ሲጀምር አሁንም እኮ እዛ ውስጥ ነው። ተመልከቱ። በዚህ ደረጃ ይዳፈራሉ ማለት ነው እና እንግዲህ እኔ ብዙ ከአዝማሪ ጋር መነጋገርም አልፈለግኩም። ግን እስቲ ናና አስልመኝ አልኩት እና በውስጥ ናና አስልመኝ ስለው ብሎክ አረገኝ። በዚህ ደረጃ ያሉት እናት ድንበር እያለፉ ነው እንጂ እኔ በተረፈ እነሱንም ቢሆን ወደ ዲን ከመጣራት ወደ ኋላ ለሁሉም አቃፊ ነን እንዳልኳቸው ነቃፊ አይደለንም፣ አካታች ነን አግላይ አይደለንም። ልክ ሙስሊም ያልሆኑ ሰዎችን ወደ ኢስላም በትህትና በአህላቅና በአደብ እንደምንጠራ ሁሉ እነሱንም ለመጥራት ዝግጁ ነን ብለን ነው ምና በመነጋገር በጠረጴዛ ዙሪያ ምናምንነገር ያው እንደምታዩት እንትን ነው የሆነ የብሽሽቅ ነገር ምናምን እያደረጉት ነው ያሉት። እንግዲህ አላ ትግስቱን ይስጣችሁ፣ በርቱ ከእመቴዎች ውስጥ ዝሙትን ስርቆትን ዚናንና የሙዚቃ መሳሪያን ሀላል የሚያደርጉት ት ይመጣሉ ይሉና እኛን ሙንሽዶችንና ማዲሆችን እዛ ሀዲስ ውስጥ ይከቱናል። አሁን ዳዒነን ምናምን ምናምን እንፅፅር እንሰራለን የሚሉ አንዳንድ ግለሰቦች መጀመሪያ እናንተ ስ ሐርፍ እንኳን አስተካክሉ። ሐቂቃ ነው ብላችሁ ሐርፍ አላ ዙባን ወተላ ይላል አንዳለ እንደው ተናጋሪ ያታርጉነ ብዙ አይብ አለ ሐቂቃ ወላሂ፣ እኔ በቪዲዮ በማስረጃ የእናንተ አይብ እዛው ካላችሁበት ሀገር በቪዲዮ በማስረጃ አላህ አንፈርተን ቀሰመን እቅስሙ ቢላህ ነው የምንላችሁ። አይብ አለ አይብ። ቪዲዮን ብንለቅባችሁ ህዝቡ እናንተ እያስተማርነው ነው እያሰለምነው ምናም ብላችሁ የምታስቡት የሚያፍርባችሁ የሚዋረድባችሁ ቪዲዮ ወላሂ ይጀላል። ቀሰመን ቢላሂል አዚም ነው ብላችሁ ወላሂ ወተአላሂ ተአደቡ፣ ተአደቡ ደግሞ አታለስልሱ። እኛ ማንን መጉዳት አንፈልግም፣ እንዲመለስ ነው የምንፈልገው። ቱብ ኢላላህ፣ ራስህ ወደ አላህ ተመለስ። ያ ሙዚቃ መሳሪያ ሙዚቀኞችን ራሱን የቻለ ወይን ያለው እኛ ሰላት ዐለ ነቢ ነው የምንለው። ነብዩ ዐለይሂ ሰላቱ ወሰለም ነው የምንጠራው እኛ ምንሽደች። ናዓም፣ በይነል ዑለማ ኺላፍ አለ ሙዚቃ መሳሪያ ይቻላል አይቻልም የሚሉ ትልልቅ ዑለማዎች አሉ። አይቻልም የሚሉ ትልልቅ ዑለማዎች አሉ። የራሱን የቻለ ኺላፍ። ያንተን አቂዳ ስላልተከተልኩና ሐሳቤ እንዴት አታዳምጠኝም? እኔ መከተለውን መከተል አለብህ ብለህ አስበህ ተክፊር ውስጥ የምትከተው ሰውዬ ተጠንቀቀ። መጀመሪያ ተረጋጋ፣ ተረጋጋ። ታድለዋል ያንተን መስለሚያዩ ሰዎች እስቲ ትንሽ ነገር ኡስታዝ በኋላ ልስማስ። አይ እኔ ምንም የምናገረው ነገር የለም እና እኔ አንዳንዴ ባላወቅኩት እስልምና ሁላ እምልበት ሁላ ጊዜ ነበረ ማለት ሲያንቀለቀለኝ፣ ምንድን ነው እንደዚህ አይነት ነገር ያስገባኝ ማለትም ስሰማ የሆነ ሰዓት ላይ የነበረውን እኔ ፓልቶክ ላይ ነው። እናንተ ፓልቶክ ያኔ ብዙ አታውቁትም። ፓልቶክ እያለ እኔ ትምህርት ቤት ውስጥ እያለሁ ፓልቶክ የሚባል ፕሮግራም አለ ምናምን ተብሎ እኔ ያው ከሀገር ውጭ ነው የምኖረው የዛሬ 11 ዓመት አካባቢ ላይ ነው። 11 ዓመት አካባቢ ላይ ፓልቶክ የሚባል ፕሮግራም አለ ተብሎ ፓልቶክ የሚባል ነገር ለማዳመጥ መጣን። ከዛ ስመጣ በጣም ሙስሊሞች በጣም እየሰሩ ነበር። በዛን ሰዓት ኢትዮጵያ ውስጥ እነ ኡስታዝ አዋይደር፣ እነ ኡስታዝ ሐምዛ የሚባሉ አሁን ኡስታዝ ማመር ከድር የምትላቸው ማለት ነው። ሌሎችም ሌሎችም ነበሩ። በወቅቱ በጣም በትልቁ ስራ ይሰራ ነበረ። ኡስታዝ ጁንዱላ የሚባልም ነበረ። በጣም ይሰሩ ነበር መሬት ላይ በአንድ ቀን አዳሜት ሁሉ እየሄዱ። አምስት መቶ ሰው ያሰልማሉ ምናምን ነገር፣ በጣም እንቅስቃሴ የነበረበት ሰዓት ነበር። ከዛ በኋላ ምንድን ነው ማድረግ ያለብን ሲባል ጉሩፕ ተፈጥረዋል። ግባ ተባልኩኝ። ከዛ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት ኦንሊሰስ አራቱም ያለበት ጉሩፕ ገባን፣ ስራ መስራት ጀመረን። ከዛ ጭራሹኑ ቁርአንን እኔ ማጥናት አለብን ብዬ ሳጠናው ጭራሹኑ እየሳበኝ ነው የሚመጣው፣ እየሳበኝ ነው እና በጣም ነገርኳቸው። በጣም እየተበጠበጥኩኝ ነው፣ እኔ አልቻልኩም። ይሄ ቁርአን የሚባለው ነገር ቢቀርብኝስ? አልኩና ሁለተኛ ምናም ብዬ ከደንኩት በቃ አያገባኝም። ስለ ቁራ ምናም ብዬ በቃ ስለ ባይብል ብቻ አንተ ስል ባይብል ላይ ደግሞ ተስፋ የሚያስቆርጥ ነገር መስማት ጀመርኩኝ ከስኮላሮቹ እነ ዶክተር ፒዮ እነ ዶክተር ሞጃ ሞሜን ምናም የመሳሰሉት ደግሞ ሌላ ሌላ ነገር ይነግሩኛል። ያለ እድሜ ነበር ምንጠራራው የነበረው በወቅቱ በጣም እጠይቃለው። ባይብል ኦሪጂናል አውቶግራፊ የለም ይባላለው። ባይብል የማንስክሪፕት ዲፈረንስ አለው ኬት ብሮክን ቼን አለው የተሰበረ ሰንሰለት ነው ያለው። እነ ሳይናቲከስ፣ ቫቲካንስ፣ አሌክሳንደርስ ኤፍሬማ የሚባሉ አምስት ሺህ ስምመቶ የሚያክል ማኑስክሪፕት አለ። እና ኬት እንደመጣው እንትኑ ሶርሱ ራሱ አይታወቅም። በጠቅላላ ልቤ የተሰበረ ሳልፈልግ በግዴ እንደገና ድጋሚ ቁራን ማጥናት ጀመርኩኝ። ከዛ ቁራን ማንበብ ጀመርኩኝ። ከዛ ሀዲስ ማንበብ ጀመርኩኝ። ተፍሲር፣ ሲራ ምናምን ነገር ማንበብ ጀመርኩኝ። በቃ መረበሽ ነው ስራዬ። ታገልኩኝ። እንደዛም ሆኖ ተመልሼ መድረክ ላይ መጣና ደግሞ ነብዩ መሐመድ እንደዚህ ነው፣ ነብዩ መሐመድ እንደዚህ ነው እያልኩ አወራለሁ። ውስጤ ግን ሌላ ነው፣ ሌላ ነው ውስጤ ነበረው። በቃ ትግል፣ ትግል። በቤተሰብ የምላርገው ጎረቤቶች የምላርጋቸው ጓደኞች የምላርጋቸው አብራደጎች አብራደጎች የምላርጋቸው ምንድነው? እንዴት ነው ማድረገው? የክላስሜቶች ምንድነው የምለው? ከዚህ በኋላ ወይ አግኖቲስ ታሎንኩኝ ወይ ኤቲስ ታሎንኩኝ የዝም ብዬን ተላባክናለሁ። ቁርአንን ግልጥ ሳደርገው አላህ ሲናገር ሰማዋለሁ። ያላ ንግግር ነው ቁርአን ሙሉ ለሙሉ ሱረት ሁጁራት ምዕራፍ 49 ቁጥር 13 ላይ ያረሰው እናንተ ሰዎች ሆይ ከወንድና ከሴት ፈጠርናችሁ ይላል ወይኔ የሚናገረው አላህ ነው ማለት ነው እኛ ኮ አላህ በቁርአን ውስጥ ተናግሮ አያውቅም ሲል ነበር የነበር ነው ቁርአን ያላህ ንግግር ነው ሰውኛ ዘይቤ አነበብኩት አነበብኩ አምስቴ ነው ከጫፍ ከጫፍ ያነበብኩት እኔ በህይወት ዘመኔ ባይብልን ከጫፍ እስከ ጫፍ ከዘፍጥረት እስከ ራእይ ዮሐንስ ድረስ ሌሎቹ ሌሎቹ በእንግሊዝኛ ያነበብኳቸውን እብራይስጥና ግሪክ የሞከርኩት ምናምን ተውት በአማርኛ ብቻ ነው የምነግራችሁ። ቁርአንን አምስት ጊዜ በአማርኛ ከጫፍ ከጫፍ ከሱረቱ ፋቲሃ ጀምርና ሱረቱ ናስ አምስት አንብቤዋል። በቃ እንዲህ አይነት እየተፈተንኩኝ እየተፈተንኩኝ ምን ነው ባላወቅኩ ምን ነው ባላወቅኩት ቁርአንን በቀረብኝ። ምን ነው ሙስሊሞችን እያወቅኳቸው ስለ እስልምና በውጪ አርካኑን እስላምና አርካኑ ኢማን እያልኩኝ እየተሰማኝ አረፌ ብቀመጥስ ለቆ አይለቅም። እራሱ አሁን ቃል ስትናገር አንድ ነገር ነበረ፣ ዝም ብሎ ይስባል ስትል ነበረ። አይለቃችሁም፣ ከጀመራችሁት አይለቃችሁም። በቃ ይሄ ነው ያለው እውነታ ማለት ነው። ማርኮ ያስቀራል። ሱረቱ ፉሲላት ምዕራፍ 41 ቁጥር 41 ላይ አሸናፊ መጽሐፍ በመጣላችሁ ጊዜ ነው የሚለው። አሸናፊ መጽሐፍ በመጣላችሁ ጊዜ ይላል። እነዚያ ካዱ ጠፊዎች ናቸው ይላል። አሸናፊ መጽሐፍ ያሸንፋል እንደሚያሸንፍ አይተናል። የብዙዎች ሰዎችን ህይወት ሲማርክ አይተናል። እና አሁንም ትግል ላይ ናት ያለችው ቃል እመኑኝ፣ የጊዜ ጉዳይ ነው። ቃል ቃል ምንም ነገር ብታደርግ እኔ እንትን አላትም። እንኳን ተዋት ቃልንና ትንሿ ትንሿን። አሁን በቅርብ ቀን ማናገር ጀምር ያለው ዝም ብዬ የሆነ ነገር የሚሰማኝ ነገር አለ ውስጤ። ኢልሃም ይሁን ምን ይሁን አላውቅም፣ አላህ ነው የሚያውቀው። ብዙ ሰዎች አሁን በቀደም ተቃወሙኝ፣ እረ አላና መልክተኛን ተሳደባለች ምናምን አሉኝ። እኔ አሁን አሁን ላይ ተውኝ። ትንሿ ትንሿ የምትባለው አሁን አሁን ቤቷ ብትበረብሩት የሆነ ነገር ታገኛላችሁ አይደል? የጊዜ ጉዳይ ነው ኢንሻላህ። ብዙ ሰዎች ነጻ ይወጣሉ፣ ብዙ ሰዎች እንትን ይላሉ። ውስጣቸውና ውጫቸው አንድ አይነት አይደለም። ውጫቸው ነው እየተሳደበ ያለው። አሁን ቃል የምትሏት የኢየሱስን አምላክነት ክጄ ምናምን ነገር በኢየሱስ ምናምን ልትላችሁላ ትችላለች ውስጧ ግን ሌላ ነው። ራሷን ተፈትሽ። የምሬ ነው መነግራችሁ። አይደለም ቃል ብቻ አይደለም። ብዙዎች በእንደዚህ አይነት ነገር ውስጥ በይሉንታ አጥር በይሉንታ ውስጥ ተሸማቀው ተሸምቀቀው ነው ያሉት። የጊዜ ጉዳይ ነው። ሁጃ ቆሟል፣ ከዚህ በኋላ ማለት ነው። ሪሳላውን ሰምታችኋል። ብዙ ክርስቲያኖች ሰምታችኋል። እውነቱን ሰምታችኋል። እያወቃችሁ ግን በእሳት ትጫወቱ። እኛ ጉዳያችን የቁጥር አይደለም ጉዳያችን የቲፎዞ ጉዳይ አይደለም። ፖለቲካ አይደለም። እዚህ የተቀመጥ ነው ወይም ደግሞ ቢዝነስ ማንሆነን ስለ ቢዝነስ አይደለም እያወራን ያለ ነው። እያወራን ያለ ነው የህይወትና የሞት ጉዳይ ነው። የዘላለም ህይወትና የዘላለም ሞት ጉዳይ ነው ጉዳዩ፣ የጀነትና የጀሃንም ጉዳይ ነው ጉዳዩ ቁጭ ያልነው እዚህ ጊዜያችንን እያባከንት የምንለው አጅር እናገኝበታለን ካላ ዘንድ ፕሪቪሌጅ እናገኝበታለን ብለን እንጂ ጊዜ ማቃጠል የለብንም በዚህ አይነት ጉዳይ። ሌላ እንደዚህ እንደዚህ የሙድም አይደለም። ፎሎ ለመሰብሰብም አይደለም እዚህ ቁጭ ያልነው እዚህ ቁጭ ያልነው ጊፍት ለመሰብሰብም አይደለም እዚህ ቁጭ ያልነው እዚህ ቁጭ ያልነው ፌመስ ለመሆንም አይደለም። እንደዛ ከሚሆን በሃይማኖት ስም ከመነገድ ይልቅ ሁሉ ነገር ትቶ ጓሮ ላይ አታክል ተክላችሁት፣ በቆሎ ተክላችሁት አመት ግንትም ብሎ ብትበሉበት ይሻላል። ይሄ እዚህም እዛም አጅር የለውም። አላማችንና ኢላማችን አላህ በሚያቀው እዚህ የተሰበሰብነው ሁላችንም አላህ በሚያውቀው እናንተ ላኢላሃ ኢለላህ ብላችሁ ገመዱን ይዛችሁ ከጀሃነም ነፃ እንድትሆኑ ነው። አይደለም ሩቅ አትሂዱ። ቃል አጠገብሽ ዘመድሽ ምታውቂው ጎረቤትሽ ሄደሽ ልጠይቂው አልጋ ላይ ሆኖ ቢያቃስት ብታገኚው፣ ውስጤ ሰላም አይኖረውም። ትታመሚያለሽ። አብረሽ ሰዎች ገሃነም ይገባሉ። ሁጃ ከቆመባቸው በኋላ ጀሃነም ይገባሉ እየተባለን እየተነገረን፣ እንዴት ነው እንቅልፍ የምተኙት? እንዴት እንቅልፍ እንተኛ እኛ ለሰዎች እኛ የቀመስነውን ሕይወት ሰዎች እንዲቀምሱ እንፈልጋለን። እኛ ያየነውን ብርሃን፣ እኛም የጣፈጠውን ይህንን ቅርጽና ይዘቱን ጣዕሙና ጥፍጥናውን አውቀን እንዴት ዝም እንበል ብለን ነው እዚህ የመጣ ነው እንጂ ቤታችን አርፈ ብንቀመጥ እንችላል። ልጆቻችንን ብናሳድግ ይቻለናል። ትዳራችን ላይ ሌላ ሌላ ቢዝነስ ነገር ብንሰራ ያዋጣን ነበረ። ከነቆሙ ብላችሁ አስቡበት። አይ ቲንክ ብዙ ሰዓት የለኝም። ሉጣኔ ቢኖር ጥሩ ነበር። እሱ እኔ ቁርአንም ባላቀው ይሻለኛል ያልኩት የሆነ ሰዓት ላይ ባላቀው ይሻለኝ ነበረ ቁርአንም። ማውቄ ግን ውስጤን እንትን አለ። በቃ ብዙ ነገር ያሳጣው ቤተሰቦቼን፣ ሰዎች ጓደኞቼን አጥቼበታለሁ። ጓደኞች አጥቼበት አለው። አብረ አደጎቼን አጥቼበታለሁ፣ ጎረቤቶቼን አጥቼበታለሁ። ብዙ ነገር ያጣውበት ነው። ይሄ መስዋዕት የከፈልኩት አንድ የገባኝ እውነት ስላለ ነው። ላይላህ ኢላላህ የሚለው ገመድ ስለገባኝ ነው። ያንን ስለያስኩኝ ነው። ሌላ ነገር አለ። የቁርአኑነት ቁርአን የአምላካችን ያላህ ንግግር ነው። አላህ ሲናገር በተሰሙት ቁርአን ላይ ክርስቲያኖች ላይ ኢላሃ ኢላ አና ከኔ በቀር ሌላ አምላክ የለም ብለው በመጀመሪያ መደብ በሲንጉላር ይናገራል። ኸለቅና ጃዕልና ፈዐልና እያለ ፈጠርን ሰራን እያለ ደግሞ አምፕሊቲዩድ ግነትን ለማመልከት በእኛ እኛ እንዴት ዱዓ ማድረግ እንዳለብን ደግሞ ሲናገር ደግሞ አንተ እያለ አንተ እያለ ራሱ በሁለተኛ መደብ እንዴት በፀለይ እንዳለብን እንዴት ዱዓ ማድረግ እንዳለብን የሚናገር አምላክ ነው። እኛ ሄደን ሪሳላው ለሰዎች ስናደርስ ደግሞ ምን ማለት እንዳለብን ሲናገር ቁል በል፣ ቁሉ በሉ እያለ ህወ እርሱ እያለ የሚናገር አምላክ ነው ያለን። ጥንት የነበረውን የነበረው በአብርሃም በይስሐቅ በያዕቆብ የነበረው ከአደም ጀምሮ የነበረው እንተርክላለን እያለ አስታውስ እያለ የሚናገር አንድ አምላክ ነው ያለን። ጥንት የነበረው ነቢያትን ሲልክ የነበረው ለሙሳ ባህርን ክፈል አልነው እያለ የሚናገር አምላክ ነው ቁርአን ያለው እንድታውቁት ወደፊት ያለውን የቂያማ ቀን ሁላ ሳይቀር ጀነትና ጀሃንም ወደፊት የቂያማ ቀን የጀነት ሰዎችና የጀሃንም ሰዎች ምን እንደሚሉ ሁሉ የሚናገር አንድ አምላክ አለ። የሩቅ ነገሮችን የሚናገር ገይብ የሆኑትን የሚናገር ይሄ አንድ አምላክ ነው ያለው። ራሱ ቁርአን አንድ ሶስተኛው ትረካ ነው ከሶስት ነው። ጥንት የነበረውንና ወደፊት የሚሆነውን የሚተርክ ነው የያዘው። ቁርአን አንድ ሶስተኛው አቂዳ ነው አንቀጸ እምነት ነው። ቁርአን አንድ ሶስተኛው ፊቂ ነው ሙሐከማት ነው ህግጋት ነው ያለው። ይሄን አድርግ ይሄን አታድርግ የሚል ነገር ነው ያለው። ቀስ ብላችሁ ረጋ ብላችሁ በአጽኖትና በአንክሮት አጥኑት። ለክርስቲያኖች ማስተላልፈው መልእክት ይሄ ነው።